በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም የካቲት ሃያ ሰባት በዚች ቀን በታላቁ ንጉሥ በቆስጠንጢኖስ ዘመን የከበረ አባት የአንጾኪያ አገር ሊቀ ጳጳሳት ትምህርቱ በዓለም የመላ አንስጣሴዮስ አረፈ። የከበሩ አባቶችም በኒቀያ ከተማ የአንድነት ስብሰባ ባደረጉ ጊዜ በዚህ ጉባኤ ከተሰበሰቡት ሊቃውንት አንዱ እርሱ ነው። በዚህም ጉባኤ ተስማምተው አሬዎስን ከባልንጀሮቹ ጋር አውግዘው ለይተውታል። ባልንጀሮቹም የቂሳሪያ አውሳቢዎስ፣ የኒቆምዲያ አውሳቢዎስና አርናሲስ ናቸው። እንዲህም በአብያተ ክርስቲያናት ሁሉ ታውቀዋል። እሊህም የከበሩ አባቶች ትራትን ሰርተው ወደ ሀገራቸው በተመለሱ ጊዜ እሊህ ከኤጲስቆጶስነት ሹመት የተሻሩት ወደ ኢየሩሳሌም የሚሄዱ መስለው ወጡ። ወደ አንጾኪያም ከተማ ገብተው ከአንዲት አመንዝራ ሴት ዘንድ ተሰበሰቡ። ብዙ ገንዘብም ሊሰጧት ቃል ገቡላት፣ ወደ ቤተ ክርስቲያን እንድትገባ ይህ አባት ከእርሷ ጋር እንዳመነዘረ የወለደችውም ልጅ የእርሱ እንደሆነ በዚህ ቅዱስ አባት አንስጣሴዎስ ላይ ለካህናቱና ለሕዝቡ እንድትናገር አስተማሯት። ሕዝቡም እንዲህ አሏት፣ አንቺ አሰተኛ ነሽ። በዚህ ቅዱስ አባትም ላይ ሐሰትን ተናግረሻል። በከበረ ወንጌል ካልማልሽ በቀር ቃልሽን አንቀበልም አሏት። እርሷም ስለ ገንዘብ ፍቅር በሐሰት ማለች። ከዚህም በኋላ ለንጉስ ነግረው ከመንበረ ሲመቱ ወደ አጥራቅያ ደሴት አሳደዱት። በስደትም ሳለ በሐሰት ተከሶ በሐሰት ተገፍቶ በማያውቀው ቦታ በእርሷ ምክንያት አረፈ። ነገር ግን ለእሊ ካደያን ወዮላቸው። የእግዚአብሔር ልጅ ከመለኮቱ ባህርይ ለይተው ፍጡር ነው ብለውታልና ይህንንም ንጹሕ አባት ሰይጣን አባታቸው እንዳስተማራቸው ከአመንዝራ ሴት ጋር አንድ ሆነው ተባብረው በተንኰል ያላደረገውን አደረገ፣ ያልፈጸመውን ፈጸመ፣ የእሱ ያልሆነውን የእሱ ነው ብለው ከመንበረ ሲመቱ አውጥተውታልና እግዚአብሔር ግን ቸለል አላለም ወይም ቸል አላለም። ይህን አባት ካሳደዱት በኋላ ያቺ አመንዝራ ሴት ጭንቅ በሆነ ደዌ ተይዛ ብዛ ብዙ ተሰቃየች። ለሞትም ተቃረበች። ያን ጊዜም ይህ ሁሉ የደረሰባት በከበረ ወንጌል በሐሰት ስለማለች ስለመሰከረች እንደሆነ ተገነዘበች። የሰራችው ስራና የበደለችው በደል ያደረገችው ሁሉ በአይምሮ መጣና አስጨነቃት። በአንጾኪያም ሰዎች ሁሉ ፊት በደሏን አመነች፣ ተናዘዘች። እንዲህም አለቻቸው፦ ይህ ቅዱስ አንስጣሴዎስ ከዝሙት ንጹሕ ነው። እነዚያ ካህዲያን ብዙ ገንዘብ ሰጠውኝ በእርሱ ላይ ሐሰት እንድመሰክር እንድናገር በከበረ ወንጌልም በሐሰት እንድምል አሳስተው አንድ ሆነው ተባብረው ተሳስቼ እንድናገር አደረጉኝ እንጂ አለች። የአንጸከ አገር ሰዎችም ኃጢአቷን ማመኗን በሰሙ ጊዜ እጅግ አዘኑ። ካህናቱም በጸሎትና በቅዳሴ ጊዜ ስሙን የሚያነሱ ሆኑ። ዮሐንስ አፈወርቅም አመሰገነው። በመታሰቢያውም ቀን ስለ እርሱ ብዙ ቃላትን ደረሰ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሚን። የሰላም እብል አንስጣሲ ወሰሓ ፍጹም ትምህርታቲሁ ዘመላ ኩሎ ዓለም ኩያን እደው ለተአጽፋ መርገመ ነገር ሐሰት ላይሌሁ እንዘይነቡ ጹመ ሐበሰ ደድዎ አይረፈወኖመ በዚች ምለት የመድኃኒታችን የኢየሱስ ክርስቶስ በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፈሶ በአምስት ሚስማር ተቀኖ እንዲሁም በአንድ ጦር ተወግቶ 6666 ግርፋት ተገርፎ እንዲሁም ዓለሙን ያዳነበት የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከኛ ጋር ይኑር ለዘላለሙ አሜን። የካቲት 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አንስጣስዮስ ርቱዐ ሃይማኖት ዛንጾኪያ ወርሐዊ በዓላት የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ የዓለም መድኃኒት በዓለ ስቅለት የሚታሰብበት ዕለት ነው። አቡነ መባጽዮን አርባ አርባ ጊዜ እየተገረፈ ኮሶ እየጠጣ ሀብቱን ለነዳያን የሚያካፍል የመድኃኔዓለም ስቅለት የሚያስብ ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ፊቅጦር ሰማዕት፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዲዎስ ሰማዕት ንጉሰ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት። የተጠራችሁለት ለዚህ ነው፤ ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና፣ እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰዱት መልሶ አልተሳደብም፣ መከራንም ሲቀበል አልዛተም።

ስካረጋዊ ለህቅ ወነሩ ስፃን ለዘጻፎ በከርታስ ወለዛጻፎ ዘይደርስ ለዛን ወቦ ለዘተርጎሞ ወለዘሰማ ቃሉ በእዝነ መንፈስ በጸሎተ እሞ ማርያም አራቂ ተኩሉም ባይስ ሁረይ ማረነ ኢየሱስ ክርስቶስ ጌታ ሆይ ካብታቸው ብዛት የተነሳ ብዙ ነው። ካገቡት ይልቅ የዳህይቱን አንስተኛ መባ እንደ ተቀበል ለሁል ጊዜ የሚያገለግሉ አይላም መላይትን እያሳሰብኩ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማይታትና ጸርቃን ትጓን መላእክት ፍጹማን ደናግን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጎየ ቦታ ባርኮ ይህን መጽሐፍ ወረቀት፣ አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተደጎመውን ቃለ ነባቡን በእርጋታ መንፈስ እና በተመስጦ ህሊና ያዳመጠ በደለኛን ሁሉ የምታስምን የጌታችን እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወጾነና። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላካችን ክብር ምስጋና ይድረሱ። አሜን።